ይሄን ነገር ከሰራህ ግብር የስድስት ወር ይቀነስልሃል ታክሱም ይነሳልሃል ቢባል አንድ ወር እንዲህ እንዲህ ብትሰራ ቢባል ማይሰራ አለ የስድስት ወር ግብር እንዲነሳ የስድስት ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድን ነው አነሳልሃል ያለው ያለፈውን የአንድ አመት ወንጀል የወደፊቱን የአንድ አመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ አላ መቼ የውሙ አረፋ ዘጠነኛው ቀን አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃነላህ ያን ቀን አረፋ ላይ ላሉሆኑ ሰዎች አረፋ ላይስ ሀጅ ላሉ ሰዎችስ ድካም ላይ ናቸው ስለዚህ ዒባዳ ላይ ናቸው ከጠዋት ጀምሮ ፀሐይ እስክትጠልቅ እዛ ቦታ አላህን እየተገዙ ነው እዛ ላይ ጾም አይደለም አፍጥረው ኢባማ በማድረግ ለምን ነቢዩ ሰለላሁ ዐለይሂ ወሰለም የኦሞ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት ከእነሱ ውጭ ላለ ሰው ግን ይወደዳል። የአረፋ ቀን መፆም ለምን? ወንጀል ያስምራል። ዱዓው በላጭ ነው ተብሏል። በዛ ቀን እጄን አንሳ። ስንት ክራውድድ የገባ ጭንቀት ውስጥ የገባ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለህ ነገሮቹ ያልተመቻቹል እነዚህ አስር ቀናት በዒባዳ አሳልፍ። ያንን ቀን ደግሞ ያ ረብ በል። ለምን በጣም የሚያፍር ጌታ ስላለህ። ማን አላህ።